ሰላም ሰላም ቤተሰብ፣ እንዴ እናችሁ እንኳን አደረሳችሁ። ዛሬ ጉልባን አሰራር አሳያችኋለሁ። የሚያስፈልገው ግብዓት ደግሞ እንደዚህ እዚህ ጋር የተፈተገ ስንዴ አለኝ። እዚህ ጋር ደግሞ እንደምታዩት ባቄላ አለኝ። ውሃ ደግሞ እዚህ ጋር ጥጄ አለሁኝ እና ልክ ሲፈላ ውሃው፣ አሁንም እየፈላልኝ ነው። የተፈተገውን ስንዴ እንደዚህ በደንብ አርጌ አበጥሬዋለሁ። አሁን ደግሞ በመቀጠል በደንብ አርገን እናጥበዋለን ማለት ነው። ውሃው ፈልቷል። ስንዴንም በደንብ አድርጌ አጥቤዋለሁ። እንደዚህ እንከተዋለን ማለት ነው። ስንዴው የሚፈተገው ለምንድን ነው? የበለጠ ነጭ እንዲሆን ማለት ነው። ለጉልባን ሲሆን እንደዚህ ተፈትጎ ሲደረግ አሪፍ ነው። እንደዚህ እንደምታዩት አሁን ስንዴው እንደዚህ በሰል ብሏል። ስለዚህ አሁን ባቄላውን እንጨምራለን ማለት ነው። በደንብ አጥቤ ያዘጋጅቻለሁ። እንደምታዩት እንደዚህ እንጨምረዋለን። እናውሃ የሚያንሳው ከሆነ የፈላ ውሃ ከላይ ጠብ እናደርጋለን ማለት ነው። እንደዚህ ጨውን እንጨምራለን። በደንብ እየበሰለ ሲመጣ ከስር እንዳይዝብን ፓወሩን እንቀንሰዋለን ማለት እየበሰለ ስለሆነ በደንብ ተዋህዷል ባቄላው እና ስንዴው በደ በደንብ ተዋህዶ ላይ ያችሁት ያስታውቃል። አሁን እየበሰለ እንደሆነ ራሱ እንደዚህ አሁን በቃ ይሄ ያለው ውሃ እስኪመጥ ነው የምንጠብቀው ማለት ነው። እንደምታዩት አሁን አሪፉ ነው በስሎልኛል። ቀሳቱን አጥፍቼ ሲቀዘቅስ ሳህን ላይ አድርጌ መመገብ ማለት ነው። አሁን በደንብ ቀዝቅዞልኛል። ጠኛ ነኝ። በጣም ነው የሚጣፍጠው። እንደዚህ ትንሽ ሚጥሚጣ ሚጥሚጣውን በምፈልጉት መጠን ማድረግ ትችላላችሁ። እኔ ስለምወድ ነው በዛ ያረኩት። እንብላ